ሰላም ሰላም ውድና የተከበራችሁ የቻናል የተከታዮች እንዴት ናችሁልኝ? ዛሬም እንግዲህ እንደተለመደው በሌላ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት የችኪን ሰላድ እንዴት በቀላሉ በቤታችን ውስጥ እንደምናዘጋጅ ነው። በጣም ቆንጆ የሆነ ጣዕም ያለው ሰላጣ አሰራር ነው። እናንተም በቤታችሁ ይህን ቪዲዮ አይታችሁ በቤታችሁ አዘጋጁ። በጣም ጣፋጭና ቆንጆ ጤናማ የሆነ የሰላድ አሰራር ይሆናል ዛሬ ማሳያችሁ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋት እርሶ፣ እንዲሁም ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ ጻፉልኝ፣ እንድሰራላችሁ የምትፈልጉት ነገር ካለ። እንዲሁም ነባር ጓደኞቼ ስለምታበረታትኝ የበለጠ እንድሰራ ስለምታደርጉኝ እጅግ በጣም አድርጌ ያመሰግናለሁ። ለቻናሌ አዲስ ሆናችሁ ደግሞ እንደተለመደው ይህን ጠቃሚው ቻናል ሰብስክራይብ በማድረግ ቤተሰብ ሆኖ ጓደኞቼ ወደ አዘገጃጀትኔት እስከ መጨረሻ ተከታተሉኝ አትክልቶችን እንጨምራለን። እዚህ ጋር ቆስጣ አለኝ። እዚህ ጋ ጥቤ ከትፌ ያዘጋጀውት ነው። ቆስጣ ከጨመርኩኝ በኋላ አንድ ተለቅ ያለ ካሮት እንደዚህ እየተፈቀፈቀ ማለት ነው። በመቀጠል የጣሳውን ነው የተጠቀምኩት፣ እዚጋ እሸት በቆሎ ከዚያን፣ የፈረንጅ ቃሪያ ነው። እዚጋ ደግሞ የምታዩት ቀዩ የፈረንጅ ቃሪያ ግማሹን የተጠቀምኩት ማለት ነው፣ ቀዩን። እዚጋ ደግሞ የወይን ጠጅ ከለር ያለው ጥቅል ጎመን ነው። እሱንም እንደዛው በትናንሹ እንደዚህ እንደምታዩት ከትፈን ካዘጋጀን በኋላ አሁን የምንሄደው ወደ ሶሱ አሰራር ነው። ወደ ሶሱ አሰራር ስንሄድ ሶስት የሾርባ ማንኪያ ዮገርት ወይም እርጎ እንጨምራለን። ቀጥል የሚያስፈልገን ማዮኔዝ ነው። ማዮኔዝ ሶስት የሾርባ ማንኪያ በተመሳሳይ እንጨምራለን ማለት ነው። ከጨመረን በኋላ የሚያስፈልገን ኦሊቭ ኦይል ወይ ደግሞ የወይራ ዘይት ነው። እሱም ሩብ ኩብ እንጨምራለን። እዚ ጋ ደግሞ የምንጨምረው ሎሚ ነው። የተጨመቀ ሎሚ ግማሽ ሎሚ ጨምቃችሁ፣ ፍሬውን ለይታችሁ፣ አወታችሁ ትጨምራላችሁ ማለት ነው። በመቀጠል እዚ ጋር ግማሽ የሻይ ማንኪያ ብላክ ፒፐር ወይም ደግሞ ቆንዶ በርበሬ እንዲሁም ጨው እና ትንሽ ይ ኦሪጋኖ ጨምሬያለሁ። በመቀጠል እነዚህን በደንብ አድርገን እናዋህዳቸዋለን። እዚህ ጋር እንግዲህ እንደምታየት ሶስቱን ያዘጋጀሁበት እቃ አነስ ያለ ነው። ለዛ ለማዋሀድ ትንሽ ተቸግር ያለው ግን ቢሆንም ግን ያው በመጨረሻው እንደምታዩት ቀስ በቀስ እንደዚህ እያደረኩኝ እያደረግኩኝ አዋህቻለሁ። እናንተ ግን ሶሱን ስታዘጋጁ ሰፋ ያለ ከዚህ ሰፋ ያለ እቃ ላይ ጨምራችሁ ወይም ጎድጎድ ባለ እቃ ላይ ጨምራችሁ በደንብ ለማዋሃድ በሚያመቻችው እቃ ላይ ጨምራችሁ ብታዘጋጁ ጥሩ ነው። እንደምታዩት እዚህ ጋር እንግዲህ ሶሳችን በዚህ መልኩ ቆንጆ ሆኖ ተዋህዶልናል፣ በደንብ ማለት ነው። ልክ እንደዚህ ካዘጋጀው በኋላ ቅድም ከትፈን ያዘጋጀን ነው አትክልት ላይ የሰላጣው አትክልት ላይ እዚጋ እንደምታዩት እሱ ላይ እናፈሳለን ማለት ነው። ከዛን በደንብ አድርገን እናዋህደዋለን፣ ወይም ከአትክልቱ ጋር በደንብ እናቀላቅለዋለን ማለት ነው። በደንብ አድርገን እንቀላቅለዋለን በማንኪያ በሁለት ማንኪያም ከፈለጋችሁ በአንድ ማንኪያም መጠቀም ትችላላችሁ በሚያመቻችሁ ነገር። እንግዲህ ሰላድን በዚህ መልኩ ካዘጋጀን በኋላ በደንብ ከሶሱ ጋራ ከዋህድን በኋላ እዚ ጋር የሚያስፈልገን ሥዕል ላይ የምትመለከቱት ይህንን ችኬን የተጠቀምኩት የተዘጋጀ። እናንተ ቤት ውስጥ ይህንን ማዘጋጀትም ትችላላችሁ። እኔ ግን እንደዚህ የተዘጋጀውን ነው ጠብሼው። በዘይትም መጥበስ ትችላላችሁ። ኦቨን ውስጥ አስገብታችሁ ማብሰል ትችላላችሁ። ከዛ በኋላ ቆራረጥኩኝ ማለት ነው። አነሳነስ ባለ መንገድ ከቆራረጥኩኝ በኋላ የፈረንሴ ሶስ ጨመርኩኝ። የፈረንሲ ሶስ በዚህ መልኩ ከጨመርኩኝ በኋላ ከዛም በደንብ አድርጌ እቀላቅሏለሁ ማለት ነው። ይህንን የፈረንሲ ሶስ በጣም ነው የምወደው። ለሰላጣም፣ ለተለያየ ለሸዋርማም፣ ለተለያየ ነገር መጠቀም ትችላላችሁ። እኔ በጣም የምወደው ሶስ ነው፣ ቆንጆ ቴስት ስላለው ብዙ ጊዜ ከቤት አይጠፋም። ከዛን እንግዲህ እንደምታዩት በዚህ መልኩ ቀላቅለን ካልን በኋላ ያዘጋጀነው ሰላጣችን ላይ ከላይ እናስቀምጣለን ማለት ነው። ከዛ በኋላ ለማዕድ ዝግጁ ይሆናል ማለት ነው። እንደምታዩት በዚህ መልኩ በደንብ አድርጌ ቀላቅያለሁ። ከዛን ሰላጣችን ላይ ከላይ እናደርጋለን። እዛን አሁንም መመገብ ትችላላችሁ። ካለሆነ ደግሞ ፍሪጅ ውስጥ አስቀምጣችሁ በምትፈልጉበት ሰዓት ያወታችሁ መመገብ ትችላላችሁ ማለት ነው። ልነግራቸው አልችልም። በጣም በጣም ቆንጆ ቴስት ነው ያለው። በጣም ወደው ሰላጣን ዛሬ ያሳየኋቸው እናንተን በቤታችሁ ውስጥ ሞክሩት። ይህኔ መሳሪያ ቆንጆ ሰላጣ እንዳያመልጣቸው ሁላችሁም በቤታችሁ ሰርታችሁ ተመገቡ። እንደምትወዱት ደግሞ መርገጠኛ ነኝ። በጣም ቆንጆ ቴስት ነው ያለው። እንዲሁም ደግሞ ለተለያየ ዝግጅት መጠቀም ትችላላችሁ። እንግዲህ ሞክረን ደግሞ ቀምሰ እናየዋለን። በጣም ነው ከለሮ የሚያመራው። በጣም ቆንጆ ነው። እንዲሁም ደግሞ የቢፌ ምግብ ለበዓል ወይም የተለያየ ዝግጅት ላይ ለልደት ወይም ለተለያየ ዝግጅት የብፌ ምግብ በቤታችሁ የምታዘጋጁ ከሆነ ይህንን እንደ አማራጭ ከብፌዎቹ ምግቦች ውስጥ አንዱ አድርጋችሁ ማቅረብ ትችላላችሁ። በጣም ቆንጆ ቴስት ነው ያለው፣ ልነግራቸው አልችልም። ሞክሩት። እሺ ጓደኞቼ፣ የዛሬ የሰላድ አሰራሪ ይመስል ነበር። እንደወደዳቸው ተስፋ አድርጋለሁ። በሌላ ቪዲዮ እስክንገናኝ ሰላም ሆኑልን። ባይ ባይ።